ሰላም አለይኩም ወረመቱላሂ ወበረካቱ ውድ የጤና ሚዲያ ተከታታዮች እንደምን ሰነበታችሁ። በዛሬው ቪዲዮ እንግዲህ ይዤ የመጣሁት አዲስ የጤና መረጃ፣ በተለይ አንጀታችንን የሚያጸዱ የሚጠግኑ ምግብና መጠጦች ምንድን ናቸው የሚለውን እናያለን። ብዙዎቻችን ትኩረት የማንሰጠው እውነታ አብዛኞቹ በሽታዎች መነሻቸው የሆድ እቃ እንደሆነ ነው። ብዙዎቻችን ትኩረት አንሰጠውም ይህን ነገር። ነገር ግን የተለያዩ የሆድ እቃ በሽታዎች አሉ እንደምታውቁት። በተለይ የጨጓራ አሲድ እጥረት አንዱ መንስኤ ሊሆን ይችላል። የጨጓራ ቁስለት ወይም ብግነት ሊሆን ይችላል። ቀጭኑ አንጀት እና ወፍራም አንጀት ላይ የሚከሰቱ የተለያዩ በሽታዎችም አሉ። የአንጀት ብግነት ወይም አይቢኤስ የምንለው ደግሞ፣ ቀጭኑ አንጀት ላይ የተለያዩ ጀርሞች፣ ፈንገሶች፣ ባክቴሪያዎች ሊራቡ ይችላሉ። ይሄ ሲቦ የምንለው ስሞል ኢንቴስታይናል ባክቴሪያ ኦቨርግሮዝ። እንግዲህ እነዚህ ዋና ዋናዎቹ አንጀት ውስጥ የሚከሰቱ ችግሮች ናቸው። እነዚህ ችግሮች ካሉ እንግዲህ በተለያዩ የሰውነት ክፍላችን ላይ ምልክቶች እናያለን ምልክቶች እናያለን በተለይ በተለይ የቆዳ ላይ ችግሮች እናያለን። የቆዳ ላይ ችግሮች ለምሳሌ ብጉር ሊሆን ይችላል፣ የቆዳ አለርጂ ሊሆን ይችላል፣ ሽፍታዎች። እነዚህ ምንድን የሆድቃ ችግር ሲኖሩ ነው ማለት ነው በብዛት የሚከሰቱት ማለት ነው። ሌላኛው ድብርት ሊከሰት ይችላል። የሆድቃ ችግር ካለብን የጸባይ መለዋወጥ፣ ድብርት፣ የስነ ልቦና ችግሮች ሊከሰቱ ይችላሉ። የእንቅልፍ እጥረት ሊከሰት ይችላል። እንቅልፋችን ይዛባል ማለት ነው። ስለዚህ ይሄ መነሻው ሆድቃ ነው ማለት ነው። ሌላኛው የሆርሞን መዛባትም ችግር ሊከሰት ይችላል። በተለይ ሴቶች ላይ ሆድቃ ችግር ካለባቸው ሆርሞናችሁ ይዛባሉ። በተለይ የእንቅርት ሆርሞን ሊሆን ይችላል። የኤስትሮጂን ሆርሞኖችም ይዛባሉ ማለት ነው። ሌላኛው ደግሞ የደም መመረዝ ነው ወይ ደግሞ የደም መቆሸሽም ሊከሰት ይችላል። በተለይ ደግሞ የሆድ ድርቀት ካለብን ማለት ነው። ሆድ ድርቀትም አንዱ የሆድ ላይ ችግር ነው። የሆድ ድርቀት ካለ ደማችን ይመረዛል። ሰውነታችን ለተለያዩ በሽታዎችን ለኢንፌክሽን የመጋለጥ እድል አለው። ለሱ መፍትሄ የሚሆኑ ምግቦችን ወደኋላ ላይ ይነግራቸዋለሁ። ሌላኛው ምንድነው? በሽታ የመከላከል አቅማችንም ደግሞ ይደክማል። ደካማ የሆነ ኢሚኒቲ ይኖረናል ማለት ነው። ስለዚህ አንዱ እነዚህ ዋና ዋናዎቹ ምልክቶች ናቸው ማለት ነው፣ የሆድ እቃ ችግር ሲኖረን። ስለዚህ የሆድ እቃ ችግሮችን ጤናማ ካደረግ ናቸው በርካታ የሆኑ የጤና ችግሮችን መቅረፍ ይቻላል ማለት ነው። እንግዲህ ዛሬ የምነጋገረው በዚህ ላይ ነው። በተለይ ስለ ምግብና መጠጦቹ ከማብራቴ በፊት በተለይ ወደ ወደ ሰውነታችን በተለይ ለአንጀታችን ጉዳት የሚያመጡ ወይም ደግሞ ለአንጀታችን ቁስለት ሊሆን ይችላል ለተለያዩ በሽታዎች የሚያጋልጡ ሁኔታዎች አሉ። እንግዲህ እነዚህ ከአመጋገብ ችግር ሊሆን ይችላል ወይም ደግሞ መጥፎ ከሆኑ ልማዶችም ሊሆን ይችላል ማለት ነው። የመጀመሪያው ዋነኛው ምንድነው? ደካማ የጨጓራ አሲድ እንዲኖረን የሚያደርጉ ሁኔታዎች ናቸው። ምንድን ናቸው እነዚህ? በተለይ እድሜያችን እየገፋ ሲሄድ ጨጓራ አሲዳችን እየቀነሰ የሚሄድበት አጋጣሚ አለ። ሌላኛው ደግሞ የጨጓራ ማስታገሻ መድኃኒቶች ናቸው። ብዙዎቹ እንግዲህ ብዙ ሰዎች የጨጓራ ማስታገሻ መድኃኒት ለረጅም ጊዜ ይወስዳሉ። በተለይ እነዚህ ፕሮቲን ፓምፒን ሀቢተርስ የምንላቸው እነሱ፣ ምንድነው የጨጓራ አሲዳችን እንዲቀንስ ያደርጋሉ። ያ ደግሞ ጨጓራ አሲዳችን ከሌለ ምንድነው የምግብ አለመፈጨት ችግር፣ የሆድ መንፋት ወይም ጋዝ መብዛት፣ እንዲሁም ደግሞ ለተለያዩ ባክቴሪያዎች መራቢያ እንሆናለን ማለት ነው። ጨጓራችን ይደክማል። ሌላኛው አመጋገባችን ራሱ ተጽዕኖ አለው። በተለይ በቂ ፕሮቲን ማንወስድ ከሆነ በተለይ ቪታሚን ሲ ያላቸው ፍራፍሬዎችን ማንመገብ ከሆነ አትክልትና ፍራፍሬዎችን ማንመገብ ከሆነ ጨጓራ አሲዳችን ይደክማል። ስለዚህ እነዚህ ምንድናቸው የሚለውንም ወደኋላ ላይ እናያለን። አንዱ መንስኤ ሊሆን ይችላል ማለት ነው። ሌላኛው ዲሃይድሬሽን ነው ወይም ደግሞ የፈሳሽ እጥረት በተለይ ውሃ ማለት ነው ይሄ ደግሞ ፈሳሽ ጥረት ምንድነው የሆድ ድርቀት እንዲኖር ሊያደርግብን ይችላል ይሄ ደግሞ ለደመ ቆሸሽ ለደመ መርዝ መንስኤ ሊሆን ይችላል ቅድም ላይ እንደነገርኳችሁ አንጀታችን ደግሞ በቂ ፈሳሽ ካላገኘ የአንጀት ቁስለትም የአንጀት ጢም ሊያጋጥመው ይችላል ማለት ነው ስለዚህ እነዚህን ችላ ማለትም ለዚህ ችግር ሊዳደርገን ይችላል ሌላው የምግብ አለርጂ የምግብ አለርጂዎች ናቸው እንግዲህ ብዙዎቹ ሰዎች አብዛኞቻችን ሰዎች ምንድነው የማይመቹ ምግቦች ይኖራሉ አለርጂ ሊኖርብን ይችላል በተለይ ኮመን የሚባሉት አለርጂዎች ምንድናቸው የወተት ተዋጽኦ ወይም ደግሞ ላክቶስ ኢንቶሌራንስ ምንለው አለ የወተት ውጤቶች ለአንጀት ቁስለት ሊያደርጉን ይችላሉ በተለይ ማይስማማን ከሆነ ሌላኛው ግሉቲን ኢንቶሌራንስ ነው እነዚህ የገብስና ስንዴ ዘሮችም ግሉቲን የሚባል ፕሮቲን አላቸው ያ ደግሞ ለአለርጂ ሊያደርገን ይችላል ማለት ነው እነዚህ ነገሮች አለመለየትም ለአንጀት በሽታ ሊያጋለጠን ይችላል አራተኛው የአንጀት አለም ላይ ባክቴሪያ እጥረት ነው ወይም ደግሞ እነዚህ ፕሮባዮቲክስ ፕሪባዮቲክስ የምንላቸው አንጀታችን ግድግዳዎች ላይ የሚኖሩ የተለያዩ ጠቃሚ ባክቴሪያዎች አሉ እነሱ ከጠፉ ወይም ደግሞ እጥረት ካለ ለተለያዩ በሽታዎች በተለይ ደካማ የሆነ ምንድን ነው ደካማ የሆነ በሽታ የመከላከል አቅማችን እንዲኖረን ያደርጋሉ ማለት ነው። እነዚህ አንጀት አለምላሚ ባክቴሪያዎች በምን ምክንያት ሊጠፉ ይችላሉ? መድኃኒቶች ሊያጠፉብን ይችላሉ። የተለያዩ መድኃኒቶች ለረዥም ጊዜ የሚወሰዱ የቆየ የአንጀት ኢንፌክሽን ቁስለት ለምሳሌ ካለ እነዚህ ባክቴሪያዎች ሊቀንሱ ይችላሉ። እንዲሁም ደግሞ የአሰር ምግቦች እጥረት ካለ ማለት ነው። አሰር ምግቦች ጠቃሚ የሆኑ ስቦች ከሌሉ በተለይ ምን አይነት አሰር ምግቦች መመገብ አለብን የሚለውን ወደኋላ ላይ ነግራቸዋሉ። የአንጀት አለም ላይ ባክቴሪያ እጥረትም አንዱ ወደቃ ችግር ሊያደርገን ይችላል። አምስተኛው በተለይ እነዚህ ፕሮሰስ ሊሆኑ የተቀነባበሩ ምግብና መጠጦች፣ ለምሳሌ የለስላሳ መጠጦች ሊሆኑ ይችላሉ። የታሸጉ ፍራፍሬ መጠጦች ሊሆኑ ይችላሉ። አልኮል መጠጥ ሊሆን ይችላል። እነዚህ እነዚህ የተቀነባበሩ ምግቦች በተለይ አስር ምግብ ስለሌላቸው ለአንጀታችን መጥፎ የሚሆኑበት አጋጣሚ አለ ማለት ነው። ስለዚህ እነዚህ ዋና ዋና መንስኤዎች ናቸው። አሁን ደግሞ ወደ መፍትሄዎቹ ነው የምንሄደው። በተለይ ለአንጀታችን ጠቃሚ የሆኑ ምግብና መጠጦች የመጀመሪያው ምንድነው? የሎሚ ውሃ ነው። የሎሚ ውሃ። ይህን እንግዲህ ቤታችን አዘጋጅተን መጠቀም እንችላለን። በተለይ ይህንን ነገር አንድ ብርጭቆ ውሃ ላይ ከአንድ እስከ ሁለት ሎሚ ቀላቅለን ቤታችን በቀላሉ አዘጋጅተን የሎሚ ውሃን መጠጣት እንችላለን ማለት ነው። በተለይ እድሜያችሁ ለገፉ ሰዎች በጣም አሪፍ ነው። ከምግብ በፊት ይህንን ብንወስደው፣ በተለይ የሆድ መነፋት፣ የምግብ አለመፈጨት ችግር ካለባችሁ፣ ጋዝ መብዛት ካለ የጨጓራ አሲዳችሁ ደካማ ሆኗል ማለት ነው። ስለዚህ ለዛ ደግሞ የሎሚ ውሃ በተፈጥሯዊ መልኩ በርካሽ መልኩ ማለት ነው መጠቀም ትችላላችሁ። ይህን ነገር ከምግብ በፊት ብትወስዱት አሪፍ ነው ማለት ነው በተለይ የፕሮቲን ምግብ ከመመገባችሁ በፊት። ሌላኛው ከዚህ አብሮ መውሰድ የምትችሉት ከሱፐር ማርኬት የአፕል ኮምጣጤ ገዝታችሁ መጠቀም ትችላላችሁ። የአፕል ኮምጣጤ በተለይ ከአንድ እስከ ሁለት የሚሆን የሻይ ማንኪያ ከአንድ ብርጭቆ ውሃ ላይ ቀላቅላችሁ መጠቀም ትችላላችሁ። ይህም ጀርሞችን የመግደል አቅም አለው። የጨጓራ ሴዳችንን እንዲጠነክር ያደርጋል ማለት ነው። ጀርሞችንም መግደል ይችላል። ስለዚህ በተለይ የጨጓራ አሲድ ካለ ጨጓራ አሲዳችን ደካማ ከሆነ የቪታሚንና ሚነራል እጥረት በተለይ የቪታሚን ቢ ትዌልቭ እጥረት የአይረን እጥረት እንደሚያመጣ ከዚህ በፊት ነገራችኋለሁ። ስለዚህ እነሱንም በአግባቡ ለማግኘት ይህ እነዚህን ማድረግ አለባችሁ ማለት ነው። ሁለተኛው ተልባ ነው። ተልባ እንደምታውቁት ከፍተኛ የሆነ ሶሉብል ፋይበር አለው። ይህ ሶልብል ፋይበር ምንድ ነው? በተለይ ጠቃሚ የሆኑ ባክቴሪያዎች አንጀታችን ላይ ያሉትን እነሱን ምግብ እንዲሆናቸው ያደርጋል። የሆድ ድርቀትንም ይከላከላል። ከዚ በተጨማሪ ተልባ በውስጡ ከፍተኛ ኦሜጋ ስሪ ያለው፣ እነዚህ ኦሜጋ ስሪዎች ደግሞ ሾርት ቼን ፋቲ አሲድ ስለሆኑ ለእነዚህ ለአንጀታችን አለምላሚ ባክቴሪያዎች ምግብ ይሆናል ማለት ነው። በቀን እንግዲህ ሁለት ሾርባ ማንኪያ ከውሃ ጋር ቀላቅለን በባዶ ሆዳችን ብንወስደው አሪፍ ነው። ይህን ነገር በብዛት በተለይ ሆድ ድርቀት ላለባቸው ሰዎች በተፈጥሯዊ መልኩ ሁነኛ መፍትሄ ነው ማለት ነው። ሲነኛው መጠቀም ትችላላችሁ። ሶስተኛው እርጎ ወይም ቅቤ ነው። እርጎ ያው ፕሮባዮቲክስ፣ ፕሪባዮቲክስ አንጀት አለምላሚ ምግብ ነው። ስለዚህ በቀላሉ የምናገኘው ላክቶባሲለስ ያለው አንጀታችን ጠቃሚ የሆነ አለም ላይ ምግብ ነው ማለት ነው። ቅቤን መጠቀም ትችላላችሁ። እሱም እንደዚሁ ሾርት ቼን ፋቲ አሲድ ስላለው ጠቃሚ የሆኑ ባክቴሪያዎች ለአንጀታችን መስጠት ይችላል። ስለዚህ ይህኛው በጣም ርካሹ የሆኑ በቤታችን መጠቀም ምንችለው ለበሽታ መከላከል አቅማችን ለመጨመር ማለት ነው። አራተኛው መረቅ ነው፣ ወይም ቦን ብሮዝ ምንለው መረቅ፣ እንግዲህ እንደምታውቁት ከፍተኛ የሆነ በውስጡ ኤሌክትሮላይቶች አሉት። ኤሌክትሮላይቶች ለምሳሌ እና አይረን ዚንክ ሊሆን ይችላል፣ ፕሮቲን ሊሆን ይችላል ኦሜጋ ስሪ ሊሆን ይችላል። ከፍተኛ የሆኑ ንጥረ ምግቦች አሉት። እነዚህን ማግኘት እንችላለን በቀላሉ ማለት ነው። አዘገጃጀቱ በጣም ቀላል ነው። የአጥንት መረቅ ወይም ደግሞ የአሳ መረቅ መጠቀም እንችላለን። አዘገጃጀቱን በተመለከተ ዩቲውብ ቻናል ላይም ቪዲዮ ሰርች አለው። እነሱን ማያት ትችላላችሁ ማለት ነው። ስለዚህ ይሄ መረቅ ለአንጀታችን መጠገን በተለይ ቁስለት ካለ አንጀታችን ላይ ለአንጀት ቁስለት ካለ እሱን በቀላሉ እንድናገግም ለሰውነታችን ጠቃሚ የሆኑ ቪታሚን እና ሚነራሎችን መስጠት ይችላል ማለት ነው። ሌላኛው አምስተኛው የአሰር ምግቦች ናቸው አስር ምግቦች እንግዲህ በብዛት ከአትክልትና ፍራፍሬዎች ነው የምናገኛቸው። ሁሉንም አይነት አትክልትና ፍራፍሬዎች ሳይሆን ውስን የሆኑ አትክልትና ፍራፍሬዎች፣ በተለይ ዳርክ ግሪን ቬጅቴብልስ የምንላቸው ዳርክ ግሪን ቬጅቴብልስ የምንላቸው፣ ለምሳሌ እነ ብሮኮሊ፣ ኩኩምበር ሊሆን ይችላል ሰላጣ፣ ጎመን፣ የጎመን ዝርያዎች ካቤጅ ማለት ነው፣ ቆስጣ። ከፍራፍሬዎቹ ደግሞ እንደ አፕል፣ ካሮት፣ ቀይ ሥር አይነት የአስር ምግብ ያላቸው አትክልትና ፍራፍሬዎች ለአንጀታችን በውስጣቸው በነገራችን ላይ በርካታ ቪታሚንና ሚነራሎች አላቸው፣ እነዚህ ማለት ነው። ፕላስ ደግሞ ለአንጀታችን ጠቃሚ የሆኑ ባክቴሪያዎች ምግብ መሆን ይችላሉ ማለት ነው፣ ምግብ ይሆናሉ ማለት ነው። ሁለት ጥቅም ነው ያላቸው ማለት ነው። ስለዚህ ኤንዛይሞች የሚሆነ የጨጓራ አሲዳችን እንዲመነጭ የሚያደርጉ ምን አላቸው፣ ቪታሚን ሲዎችም አላቸው ማለት ነው። የተለያዩ ቪታሚን ሲዎች አላቸው፣ አክቲቬት ያደርጋሉ የጨጓራ አሲዳችንን። ስለዚህ እነዚህ ምግቦች ሁልጊዜም አድድያችን ላይ መግባት አለባቸው ማለት ነው። ሌላኛው መጨረሻ ምንድ ነው? በቂ ፕሮቲን ነው። በቂ ፕሮቲን ነው። ቅድም ላይ እንደነገርኳቸው ቪታሚን ሲ ወይም ደግሞ አሲድ ያላቸው ምግብና ምግቦች፣ አትክልትና ፍራፍሬዎች እና ፕሮቲን ያስፈልጋል ነው። ለምንድነው ነው የጨጓራ አሲዳችንን እንዲነቃቃ ያደርጋሉ ማለት ነው። በቂ ፕሮቲኑ በቀን ለምሳሌ መቶ ግራም የሚሆን ፕሮቲን መውሰድ አለብን። ፕሮቲን መጥፎ የሚሆነው ሲበዛ ነው ማለት ነው። ከመጠን በላይ ሲሆን በቀን ከመቶ ግራም በላይ የስጋ ውጤቶችን ከወሰድን ኤክሰስ ፕሮቲን የማያስፈልግም ለሰውነታችን ማለት ነው። ስለዚህ በቂ ፕሮቲን የጨጓራ አሲዳችን እንዲመነጭ ያደርጋል። ሃይድሮክሎሪክ አሲድ የምንለውን አሲድ እንዲመነጭ ያደርጋል። ፔፕሲን የምንለውን ኢንዛይም እንዲመነጭ ያደርጋል። እዚህ በቂ ፕሮቲን ያስፈልጋል። እነዚህ ነገሮች በማድረግ በቀላሉ ምንም አይነት የተለያዩ መድኃኒቶችን ከመጠቀም የተለያዩ ጎንዮሽ ያላቸው ጨጓራ ማስታገሻ መድኃኒቶችን ከመጠቀም እነዚህ ነገሮች መጠቀም በጣም አዋጭ ነገር ነው።